እንግዲህ መደብል ዝናን እና ኢፍራታን ባንድ አግቶ አመጣቸው። አሁን ዝና ከመደብል ትገኛለች ይገኛል ዝና በእርግጥ በጣም አስቸጋሪ ጉልበተኛ ነው እያሉ ፈርተውት ነበረ። ሞገስ በተለይ ግን ደግሞ የተከፈለውን ዋጋ ከፍዬ ወንድሜ እንዲሁ መቅረት የለበትም በማለትም መደብል አገተው። ኢፍራታንም ሰተት ትብላን ነብሩ ከቤት ስትሄድ እሷም የታጋች ሰለባ ሆነች። ሌላው እንግዲህ አሁን ላይ ሞገስ ስሜቱን መቆጣጠር ስላቃተው ኢፍራታን ጉሮሮዋን ሴት አድርጎ ይዟታል። መድብል ደግሞ መሀሊትን በመጀመሪያ አስሯት እንደቀረ ደሞ አሁን ሁለቱ ሲጨመሩ መሀሊት ፍጥጥጥ ብላ ቀረች። ማን ነክቶኛል ወንድ በመድብል እጅ ተያዘ፣ በቃ እያለች በውስጧ ታዛዝናለች። ሌላው ምሳሌን ለመግደል ሙከራ ባደረገችበት ትልቅ ቅጣቷን ተቀጣች መሀሊት በእርግጥ ምሳሌ መሞት የለባትም እያልን ሁላችንም ስንጨነቅ ነበር። እውነትም ጀግና ከጀግና መወለድ አንዳንድ ጊዜ ከፈጣሪ ካልተቆረጠ ከሞት ያድናል። የምሳሌ ነፍስ የተረፈችው በመድብል ምክንያት ነው። መድብልን ጠርታ ቅድስት እንዲያስጥላት አደረገች። አሁን መሀሊት እጇን ሰጥታለች። ሌላው እንግዲህ ዝና ማነክቶ ሲል ዛሬ በመድብል እጅ ተገኘ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ምሳሌ ቀጣይ ፓርቲ ዘንድ መጥተናል። እንግዲህ ዛሬ በመድብል እጅ ሁሉም ተሰብስበው ታግተው ይገኛሉ። አንዷን አሳ አጠመድን ማለት ሁለተኛውንና ትልቁን አሳ ደግሞ በቅርቡ እንገለስሰዋለን እያለ ነበር መደብል። እናም ሞገስ አሁን ተመደብል ጎን በመሆን ኢፍራታን ጉሮሯን ሴል አድርጎ ይዞ ደም እስከምትተፋ አደረጋት። ይህንን እያየችው መሃሊት በጣም ተገረመች፣ ፈጣ ቀረች አይኗ እንደባቄላ ሌላው ነገር ኢፍራታን ለማግኘት በሄደበት ሰዓት ዳጣም በሌለችበት ሰዓት አሁን ቅድስት በተኛችበት ምሳሌ ማህሌት ጋር ሄዳ ነበረ። ማህሌት ደግሞ ነይ በማለትም ያው እንደሚታወቀው ሴት ጣርጋ ይዛት ነበረ። አሁን ሄደሽ ቶሎ እኔን የምፈታበት ቢላዋ ካላመጣሽ እገላታለሁ። ልታስጠያት አትቼ እስከዛሬ ዛሬ ያስጥለሻታል ዛሬ ግን አታስጠያትም በማለት መሀሌት ቅድስትን አስፈራራቻት። ቅድስትም ወደ ሳሎን መታ ለመድብል ደወለች። መድብልም ምን ልታረግ ገብታ ሲላትም በተኛሁበት ነው የሄደችው። ድምፅን ሰምታ ነው መሰላለችው። እናም ቆይ ፈታሻለው እያልሽ ጊዜው ሰጅባት፣ እኔ እየመጣሁ ነው አለ። መደብልም ቢላዋ ደግሞ ይዘሽ እሷ ፊት እንዳትሄጂ፣ ስለት ነገር ከቀማችሽም ደግሞ በሩን ዝግባቸው ብሏት ነበረ። ከዛም አሁን ቅድስት መደብል ያዘዛትን ነገር አደረገች። ጊዜ ፈጀችባት። እንቢያለኝ ኮትዬ እዋግሽን፣ ቆይ እንዳትገያት እንዳትገያት እያለች በመጨረሻም ቢላዋውን በቢላዋው ቆረጠችላት። ተመሀሊት ተቅድስት ቢላዋውን ቀምታ መሀሊት ቅድስትንም ወደዛ ገፍትራ ጥላ ረገጠቻት። ምሳሌም ልትገልኝ ነው እማ አለቻት አው ልግልሽ ነው እያለች እንግዲህ ምሳሌን ይዛ ለመውጣት እየታገለች እያለ አድረው መድበል ዱብ ብሎ አስጨነቃት። ብለቃትም ትገለኛለህ፣ ብገላትም ያው ነው። ስለዚህ የፈለግከውን አደርግ። ልጅቱን ታስገድሏታላችሁ እንጂ ምንም አታመጡ አላችሁ እንግዳውስ ሞክርኝና እንታይ በማለትም፣ አይደለም ደግሞ ልታፈሽ ይቅርና ዝንቧንም እሽ ብቲ የመጨረሻሽ ነው እያለ አስፈራራት። ከዛም አንድ ሁለት እያለ ሶስት አስር ሰከንድ ቆጠረላት። ከዛ ማሌት ምሳሌን ወደፊት ወረወረቻት። ከዛም በቃ ይሄው ለቀኩል፣ የምትፈልገውን ነገር አድርግ አለችው። አሁን ገና ቅጣትሽን ቀለል አደረግሽ፣ የኔን ወንድም ልጅ አንቺ ልትገይ በማለትም ማን እንዳድርግ ብሎች ነው? ዝና ሁሉንም ነገር ተናዘዘች። ግቢ ክላሶች፣ በማለትም ወደ ክላሱ ሮጣ ገባች። ምሳሌና ቀደስት ተቃቀፉ። የሚሆኑት ግራ ገባቸው። ከዛም መጨረሻ ላይ በሚያሳዝን ሁኔታ አሁን መሀሌት ይበልጥ ቅጣቷን አከረረችው። መደብል እንዳይሆን አድርጎ አስቃያት። እባክህ ልቀቀኝ፣ አሁን የራሴን ስራ እየሰራው የራሴን ህይወት መኖር ነው የምፈልገው፣ እባክህ እያለች ለመነችው። እሱም አይደል መቸችለሽበት ምን አይነት ስራ ነው የምትሰሪው? አንቺ የበሰለ ብቻ መብላት ነው እንጂ የምታውቂው፣ የበሰለ ላይ ሄደሽ ቁጭ ነው እንጂ የምታውቂው። ቤቱን ለምን ከሰሽ? ቤቱ ይገባኛልስ ያልሽው ለምንድን ነው? ከስስ የመሰረትሽው ለምንድን ነው? ቤቱ እኮ ያንቺ አይደለም። የምሳሌ እናት የሰራቸው የሃይማኖት ነው የሞተችው ማለት ነው። አላት። እኔ ብሩኬ በምን ታውሮ አንቺን አግብቶ እዚህ ሁላ ጣጣ እንደገባ አላቅም! ብሩኬ እኮ እጅግ መልካምና ጀግና መልካም ሰው ነው። ላንቺ በምን አይነት መተት ነው የተሸነፈው? አላት። ከዛ እሷም በቃ ልቀቀኝ በቃ ልቀቀኝ አለችው። እህ ወዴት ነው ምለቅሽ? ሰራይን ሰርቼ ልኑር። ከዚህ በኋላ እዚህ ቤተሰብ ላይ ምንም ነገር አላደርግም፣ ምንም ነገር አላስብም፣ እባክህን እባክህን ብላ ለመነችው። እሱም አይደል ዘንበይ የኔ ወንድም ጠፍቶ የኔ ወንድም እየተሰቃየ አንቺ በሰላም ልኖሪ ልንለክሽ? አይደል በጣም ደስታ ያለሽ እያለ ማሰቃያት። ከዛም እሷን አገተ በድጋሜ አሁን ምሳሌና ቅድስት እንደ ድሯቸው መጫወት ጀመሩ ግን እኮ አባቴን የለም ጠፍቷል ነው ያለችኝ እናንተ ደግሞ ታይላንድ ሄዷል ነው ያላችሁኝ አለች ምሳሌ ይኸውልሽ ምሳሌ እኔ ነው እሷን የምታምኘው ይች እኮ ክፉ ሰው ናት ክፉ ሰው የሚያወራውን ነው እንዴ ልትክልሽ አልነበር እንዴ ደግሞ ሌላ ልታምንያት ክፉ ናት እንደናት በጣም ና እንዴ ልክልሽ እኮ ነበረ መድብል መጥቶ ባያድንሽ ለምን እዚህ አጎት ያመጣት አለች እሱን አላቅም መድብል አምጥቶ አሰራት በቃ ይሄን ነው የማውቀው አሁንም ድጋም የዛ እሷ ክላስ ገርሽ ምን እንደምታደርግሽ ኦኬ አለቻት አልሄድም አልሄድም አባቴ ታዲያ ለምን አልመጣም ይመጣል ግን የት እንደሄደ እኔ አላቅም ማለት ታይላንድ ነው የሄደው እሷ ያለችሽን ከሆነ የምትሰምም አለቻት በቃ እሺ ደግሞ ወንድምሽ አጎትሽ መድብል እያለ ምንም አንሆንም አለች። መደብል እንዳስለቀቃት ቅድስትና ምሳሌ ተቃቅፈው ማልቀስ ጀመሩ። እኔ ያለውኝ ማንም አይነካችሁም ማንም፣ ማንም በማለት ቀወጠው መደብል። አሁን እንግዲህ ኢፍራታን ዝና አግቶ ተኔና ተመደብል ምረጭ አላት። እና ኢፍራታ ደግሞ እኔ መሀሊት የት እንዳለች አላቅም ስትለው መደብልም እኔ አላቅም ብሎኛል። ስለዚህ መሀሊቱ የትዳ ነው ይኸውልሽ አሁን ማሌት እነ ብሩክ ቤት መኖርና ለመኖሯን ማረጋገጥ አለብን አላት። እኮ እንዴት አለችው። ይኸውልሽ ቀጥ ብለሽ መደብል ጋር ታይዣለሽ እነ ብሩክ ቤት። ለምን አንተ አትሄድም? እኔ አልሄድም። እኔ ከሄድኩ ሌላ ችግር ነው አንተ የፈራኸውን። እኔ ታዲያ እንዴት ነው እምሄደው? ውጥ መድ ውስጥ ነው የምገባው አለችው። ይኸውልሽ ዝም ብለሽ አትቀባጥሪ፣ ከመደብልና ከኔ ምረጪ እና ከመድብል ሲላት፣ እኔ እሷ መሄድ እፈራለሁ ነው ያልኩ። አልሄድም ስትለውም እንግዳው ሲጣ አርጌ ነው የምገልሽ ካልሄድሽ አላት። ኢፍራታም እሺ ብላ ወደነ መድብል ቤት ግዛዋን ጀመረች። ከመሄዷ በፊት ግን ከመድብል ጋር አውርተዋል። መድብል በቃ ኢፍራታ መሀል ይጠፋች አለችው። ለምን ወይት ሄዳ አላት አላቅም ይዛን ቀን አንተ ጋር የተገናኘን ቀን ጠፋች። በቃ ወደ ቤት አልተመለሰችም። ለዝና ደውለሽ ልን ነበር የኔ ጥቁር አዝሙድ አላት። አዎ ደውዬልን ነበር፣ እሱም አላየዋትም እያለ ነው። ደግሞ እያስጨነቀኝ ነው፣ እኔም በጣም እየፈራሁ ነው አለችው። አይዞሽ ኢፍራታ፣ ምንም የሚያስፈራሽ ነገር የለም። እኔና አንቺ ደግሞ ወደፊት ብዙ ነገር የምንሰራ ስምምነት አለን። ስለዚህ አታስቢ፣ ምንም ቢፈጠር ምንም አላት። እሷም እርሻለች። ሌላው እንግዲህ በኋላ ላይ ስልኩን ዘጋች። መድብል ሰዘጋ በኋላ ዝና አገኛት። ሂደሽ አጣሪ ሲላትም አልሄድም አለች። እኔንስ የሆነ ነገር ቢያደርግ ምን መድብል። መድብል ብሩኬ የታገተው ወንድሜ የታገተው በእናንተ ምክንያት ነው እያለች ዝቶብናል። ማን የዛተብር መድብል እንደታወቀ በእናንተ ምክንያት ማለት ማን ማንን ጨምሮ ነው ሲላትም፣ እኔና መሀሊትም ብቻ ነው እናንተ ናችሁ ቤት ምናምን እያላችሁ እያለ እያስፈራራን ነበር። ስለዚህ አሁን ካገኘኝ ይገለኛል አለችው። ይመድብልሽና አሁ ሄደሽ ብታጣሪና ያለውን ሁኔታ ብታቂ ነው የምሻለው። እህቱ አደለሽ እንዳንች አላት። እህት አደለችም ያክስቴ ልጅ ናት። ምን አገባይ ስለ እናንተ ዝምድና አሁን ቀጥታይች አለበለዚያ፣ ምን እንደሚከተለች ታውቂያለሽ? አላት። እሻለች አሁን በነጻነት ዳጣና፣ እንዲሁም ደግሞ ሞገስ ሉላ ሆነው ኬካቸውን በልተው ተገባብሰው ሄዱ። እና እዛ ስትሄድ ምሳሌ እንድተ ማለቲ መሀሊት ይዛት እንደነበረ አላወቀችም። ዳጣ ይውልሽ ቅመሟ ሄችችን መሀሊትን እንዳይሆን አርጌ አጉኛ። አጉኝ አጉኝ ልልቀቃት አለች። የታሰረን ሰው በማጓን ነው እልክሽን የምትወጭው? ፈታ ብትይዝሽስ እደቁሳት አለዋ አለች። ታዲያ ኢፍራታን ሄደሽ ለምናደቁሻትም ብቻዋን። የምሬን ነው እሷን ባገኛት ያ ዝና የሚባል ዝሆን ባይኖር እደፋውነ እደፋት ነበር አለች። እንቀጠለችና አሁን ተረጋጊ እናቴ፣ አንቺ ምን አለብሽ? ትናንት ምሳሌን ሲጣርጋ ይዛብን መደብል ጋር ደውዬ ነው ያላቅቃት ልገልብኝ ነበረ ቢለዋ ይዛ አለች። ምን አለች ዳጣ አው ዳጣ ልገላን ነበረ ስትልም በቃ እኔ አፈር ደም አስበላታለሁ ይቺ ቆሻሻ እያለች ዳጣ መጨፈር ጀመረች። እባክሽን ዳጣ ተይ በማለትም ከለከለቻት። ቅመማ ደግሞ ይቺ ማን ስለወጭ ነች ነው ጭራሽ ቤታችን መታ ደግሞ ሰተት ብላ መታ እዛው ቤቷ ምሳሌ ልትግል። እኔ ዳጣ አደለውም ሀለች እዋክሽን ተረጋጊ። እኔ ችግር በችግር ላይ ታክቶኛል። እዋክሽን ሀለች እና ቀደስ ታረጋጋቻል። አሁን መድብልና ሞገስ ተገናኙ። ሞገስና መድብል ተወያዩ። አሁን በኢፍራታ በኩል ዝናን ማጥመድ እንዳለባቸውም ተነጋገሩ። እሷ ደግሞ ሄጂና አጣሪ ተብላ ስለነበረ መንገዷን ቀጠለች። ከዛም መድብል እናሱ እየተወያዩ ሞገስ ቀስ ብሎ አያት። ቆይ ምን እናደርግ ግን ኢፍራታን በኢፍራታ በኩል እያረሳሳን ያን ያክል ከባድ አይደለችም ሲልም ኢፍራታን በቀላሉ ነገር ማታለል እንችላለን አለ ሞገስ። አዎ ስለዚህ መድብልን ዝናን በእሷ እናጠምደዋለን እያልከኝ ነው፣ ግን ደግሞ ሌላ ስህተት እንዳይፈጠር ሲልም እሺ፣ ምንም አይፈጠርም ሲል ኢፍራታን አያት ሞገስ። ያቺ ሳ አይደለች እንዴ? አለ ወደ የት እየሄደኝ ነው? ቆይ ያሳት ልነቃስ ሲልም፣ ተረጋጋ ሞገስ እንደዚያ አይደለም እኮ የሚሆነው አለው። እና አሁን ወደ የምትሄድበት እንከተል ሲልም ወደ ነብሩ ከቤ መህዷን አወቁ። ትንሽቱን አሳ አሁን አጠመድን፣ ትልቁን አሳ ደግሞ በእሷ እናጠምደዋለን በማለትም ተጓዙ። አሁን ኢፍራታ እየሄደች እያለ እሷን ሴት አድርጎ ከበሩ ጋር አግቶ እዛው መሀሊት ጋር ጨመራት። መሀሊት ደነገጠች። ሲቀጥል ደግሞ ሞገስንም እንደዛው ጨመሩት። ማን ነው? ዝናንም እንደዛው ጨመሩት። አሁን ሶስቱም ማነክቶን ሀይለኛንን የሚሉ ሰዎች በአንድ ሰው እጅ ቁጥጥር ስሩ አሉ። ቻናሉን ሰብስክራይብ እያረጋችሁ